መንፈስ ዓለም ላይ መልአኩ መጥቶ አጠገበ ያስላል። ሰው ካለ ምን የያዘው ነው የሚባለው፣ ጉንፋን ጉንፋ የሚባል ሰው አየው። ጉንፋ ያባት ያባት አንድ መልአክ መጥቶ ምን ይለኛል? በጆሬ ብቸኝነትሽን አይቻል። ብዙነሽ ብዙነሽ ብዙነሽ ብዙነሽ ስምሽ ነው፣ የአንቺ ስም ብዙ ነሽ ነሽነሽ ፕሮፌሰ የሚገርም ነው። ዛሬ ብዙ ልትሆኚ ነው ው ዛሬ ቀንበርሽ ይሰበራል። ዛሬ ከእርግማን ነጻ ትወጫለሽ። ያስጨነቀሽ ዛሬ ይጨነቃል። አይዞሽ፣ ዝግጁ ነሽ፣ ተዘጋጅተሻል። እዳ ይከፈልልሽ። ቆይ ብዙ ነሽ ነሽ አንቺ ጁናፕሮፌዙሽፌራፕሮፌሳይክብርለለ ዛሬ ምሽት ጀምሮ ታሪክች ሊቀየር ነው። የእግዚአብሔር ምሕረት በአንቺ ላይ ሊመጣ ነው። ጌታ እንደዚህ አለኝ፣ ለቅሶሽን አይቻለሁ፣ እንባሽን አይቻለሁ ከብርና መከራ ውስጥ ሆነሽ እግዚአብሔር ግን እየጠበቅሽ ነው ያለሽው። ጌታ ሆይ መቼ ነው የምትደርስልኝ? መቼ ነው የምታየኝ? መቼ ነው የምትመልስልኝ? ለቅሶ ውስጥ ነው ያለሽው። እግዚአብሔር ግን ደስ ያለኝ ነገሮችሽን አሁን አይቻለሁ። አሁን የአንቺ ዋና ጉዳይ ፋይናንስ ያስፈልግሻል፣ ብር ያስፈልግሻል። አይዞሽ ነፃ ነፃ በይ። ነፃ ሆኚ ትመሰክሪያለሽ። አዎ እውነትሽን ነው። ጌታ እንደዚህ እያሳየኝ ነው። ያልታሰበ በረከት ቤትሽ ይገባል። አሜን። ከዚህ በኋላ አላቅም። አንድ መልአክ መጥቶ ምን ይለኛል በጆሬ? ብቸኝነትሽን አይቻለሁ፣ በርሽን እከፍታለሁ፣ መንገድሽን እሞላለሁ። ክፉ ከአንቺ ጋር አይሄድም። ከዚህ ማይክሮሰከንድ ጀምሮ ሁለ ጤናሽ ይለወጣል። ጤናሽ ይለወጣል። ፍጹም ሰላምና ረፍት ታገኛለሽ። እስኪ እንደዚህ በይ፣ እንደዚህ በይ፣ በይ ተፈውሻለሁ በይ ተፈውሻለሁ ድገም፣ ያውራ ተፈውሻለሁ። ማጥሽ መስክሬ ነፃ ወተሻል። በአንቺ ላይ የሚሰራ ክፉ ለዘላለም ተመተዋል። አሜን። እየዞረሽ ነው አንቺ ሴት፣ እንቅልፍ ራሱ የለሽም። በጣም በጭንቅ ውስጥ ነው ያለሽው። በጣም ብዙ ችግር ውስጥ ነው ያለሽው። አትተኝም፣ ንገር ለሌቱን በሙሉ ቁጭ ብላ ሐሳብ ውስጥ ነው ያለሽው። ሙሉ ለሙሉ ተፈውሰሻል። አሜን። ማጣንሽ አሁን ሰላም ሲሆን አይቻለ። አሜን። መጣሽ ተመስከራለሽ። አሜን። እግዚአብሔር አምላክ በአንቺ ላይ የሚቃወመውን መንፈስ መጥቻው አለና፣ አሜን። ከሰርሽ የመጣ መንፈስ ተመቷል። አሜን። እስኪ አንደማ ይጮህ። ተመታይ በለኝ። እግዚአብሔር ማጣንሽን ፈውሶት። አሜን። መጣሽ ተመስከራለሽ። እንዳታለቅሽ፣ እግዚአብሔር ካንቺ ጋር ነው። ይሄ የሆነበት ምክንያት ደግሞ ክፉ ስራ ፋሚሊሽ ላይ ተሰራ፣ ክፉ ስራ አለ ይሄ መንፈስ እየተከታተለ ማህፀን ሊወጋ ሲወጣ ነው። ማየ ችግር አለ። የለም እዚህ ስሚኝ። መንፈስ አለም ላይ መንፈስ አለም ላይ መልአኩ መጥቶ አጠገቤ ያስላል። አይገርምም? አንዳንዱን ነገር በምልክት ነው የሚያስረዳ። ያስላል ከዛው ምንድን ነው ብዬ ሰው ካለ ምን ያዘው ነው የሚባለው፣ ጉንፋን ጉንፋ የሚባል ሰው አየው ምንድን ነው